አሊያ ልጇን ከአልቦራ ከባሏ ቤተሰብ ቀምታ ወደ መጣችበት ወደ ካናዳ ለመመለስ የመጨረሻ ሙከራ ልታደረግ ነው። ወደ ኢስታንቡል ተመልሳለች። ጂያን ባንድ በኩል በርቀት ሆኖ የእሷን ሁኔታ ይከታተላል። ባንድ በኩል ጂያን ከእናቱ ጋር ከጊዜ ወደ ጊዜ በአሊያ ምክንያት ቅያሜ ውስጥና መጠራጠር ውስጥ እንደገባ ነው። ከዚህ በኋላ ልክ እንደድሮ እናቱን እየሰማ አይደለም። ባንድ በኩል እናቱ ሰዳከት ከድሮ ፍቅረኛዋ እስር ቤት ከገባው ከኤጀመል ጋር ተጨቃጭቃ እየወጣች ነበረ። ድንገት በር ላይ ሻይን ከእናቱ ጋር ያገኛት። ለሻይን በፍጹም መነገር የሌለበት ጂያን ሚስጥር ያረገውን ነገር እየነገረችው ነበረ። በፍጹም አባቴ እንደዚህ አያረግም ብሎ እሱ ደግሞ ተናዶ ቀጥታ ከእናቱ ጋር ወደ እስር ቤት እየገባ ነበረ። ወደ እስር ቤት ሲገባ ግን ከአባቱ ጋር እየጠፋጠጠ ነበረ። አባዬ እውነቱ እንድነግረኝ ፈልጋለሁ። ውሸት ማስመሰል ምናምን ነገር አልፈልግም። በል ተናገር። ይውለ ሆም ብለ አንተ ራስን ያደረከው ያኔ ጂያንና ካያ ችግር ውስጥ እንዲገባ ያረከው አንተነ። ተደራራቢ ክስ እንዲመሰረትባቸው ያረከው አንተነ። ባለፈው ዕለት በአልቦራ ቀጠና በኩል ጭነት ሲገባ ያቋረጥከው ያደናቀፍከው እንዲ ድንጋይ እንዲፈነደረከው አንተ አደለህም እንዴ? አንተ አደለህም? የእነሱን ስም ለማስጠፋት በለ የመን ነገር ደባል ቀ ስታዘዋውር የነበረው ሲለው፣ እጅመል መበሳጨት ጀመረ። አባቱ ፈጣሪው የትግስቱን ስጠይ ለምን ብዬ ነው እንደዛ ማረገው ለም ብዬ ተናገር፣ በል ተናገር ሲለው ነበረ። አባዬ የጃን ቦታ የኔን ይገባኛል ስትል አልነበር እንዴ? በል ሂድ፣ ሂድ ውሰደው፣ ውሰደዋ። ታዲያ ለምን አትወስደውም? ይሁሉ ነገር ከምታረግ ይውለ የካምፓኒ ባለቤቶቹ እኔን ለማግኘት እየፈለጉ ያሉት በዚህ ምክንያት ነው። አንተን ሁሉ ነገር ያዘጋጀው ማለት ነው ሲለው ነበር። እኔ እንዴ ብዬ ነው እንደዚህ ማረገው? አንተ ልጅ ጭንቅላትን አሰራው፣ ጭንቅላትን እንዴ ነው የሚሰራው? እኔ ኮ እስር ቤት ኮ ይለዋል አባዬ ከባይ ባርሶቹ ጋር እየሰራ እንዳይሆን ብቻ ነው እንዴ ሲለው ይህን ጊዜ ኤጀመል በጣም ተረበሸ አንተ አንተ በጣም በጣም የምታሳፍር ሰው ነህ ብሎ በጥፊ እየመታው ነበር ጨርሰሃለሁ ጨርሰሃለሁ እገልሃለሁ ስማ እንዴት ብዬ ነው እኔ ከወንድሜ ገዳዮች ጋር የምተባበረው ያመሃል እንዴ እንዴት ነው የምታስበው እንዴት ነው የምታስበኝ አባትህ እኮ ነኝ እንዴት ብዬ ነው እኔ ከጠላት ጋር የምተባበረው ሲለው ኤጀመል ኤጀመል በቃ በቃ ትላለች ፊደን ማላቸው ገብታ ስማ እኔ አልቦራ ነኝ እሺ እኔ አልቦራ ነኝ ሂድና ለጅ ያንገረው ቶሎ ብለህ ለጅ ያንገረው እኔ በፍጹም ከጠላቶች ጋር አልተባበረም ስማ እኔ እሱን ነኝ እንዴ ከባይ ባርሶች ጋር ሂጅ የምተባበረው ያባበረው ምን ማለት ነው? እያሉ ነበረ ሻይን አባቱ፣ እንዳላረገው እዚህ ጋር እያረጋገጠ ነው ያለው ነገሩን በደንብ እየተመለከተ ነው ያለው። ስማ ቆይኔን መታ እንደዚህ የምትጮህብኝ ምንድነው? ከናሬ ፍቅር ስለያዘ ነው ለእሷ ብለህ ነው። እያሉ ነበረ ሻይን አባዬ፣ የምታወረውን ነገር ተጠንቀቅ ይለዋል። ባልጠነቀቅስ? ምልታመጣ ምልታመጣ? ብሎ ወደ ፍለፍቱ እየቀረበ ነበረ። በልበል በላ ልመታኝ ነው ልመታኝ ነው ይለዋል። አባቱ ወደ ሱ እየቀረበ ሻይን ዝም ብሎ አባቱን እያየው ነው። ደረቅ ነገር ነህ ደረቅ ነህ። ይኸውልህ በአንተ ድርቅና ምክንያት ነው የሚገባንን ነገር እያጣን ያለ ነው። ያንጃን ደግሞ ንገረው እንዴት አድርገው ቀጠናውን መምራት እንዳለበት አያውቅም። ፈሪ ነው ፈሪ ስማ፣ እንዴት ነው የወንድሙን ሚስት የሚከሳት? እንዴት ነው እስር ቤት የሚያስገባት? እሷን ካላገባች ብሎ የሚያስፈራራት? ምን የሚሉት ወንድ ነው ይሄ? እያለው ነበረ። ከሳሻኝ ዝም ብሎ አባቱን ያየዋል። ትቷቸው ወጣ። በሌላ በኩል አሊያ ወደ ካናዳ ቆንጽ ላይ እየመጣች ነው። ወደ ውስጥ እየገባች ከድር ድንገት አያት። ከዛ ለጂያን እየደወለለን ነው። ጂያን ቢሮ ነበረ። ሄሎ ከድር ምን አዲስ ነገር አለ ይለዋል። ወንድሜ አሊያ መታለች ያልከኝ ቦታ አሁን ወደ ውስጥ እየገባች ነው አለው። ጎበዝ ጎበዝ በደንብ ተከታተላትን የትንሽ ቆይቼ እደርሳለሁ ይለዋል። ከድር እሷን መከታተል ቀጠለ። ድንገት ሻይን ወደ ጂያን ቢሮ በሩን በእርግዶ ገባ። እንደ ገባ ከመጀመሪያው ቀን ጀምሮ ታውቅ ነበረ፣ እኔን ሊያገኙ የሞከሩ እንደነበር ታውቅ ነበረ፣ ግን ዝም አላችሁኝ፣ ሁላችሁም ታውቁ ነበረ ይላል። ካያም ተከትሎ እየገባ ነበረ ሻሂን። ተረጋጋ ይሏል ካያ። መጀመሪያ ግን ለእኔ መናገር አልነበረብህም ነበረ። እኔ ወንድማቸው አለው አደለሁ እንዴ? እኔ ወንድማቸው አደለሁ ምን ማለት ነው? አታምንኝም እንዴ ብሎ ተናዶ እየጠየቀ ተረጋጋ፣ ተረጋጋ ካያ፣ በሩን ዝጋው ይለዋል ጂያን ረጋ ብሎ። ከዛ ሻሂን በረዥሙ እየተነፈሰ ነው። ምንድን ነው እንዴ ታወክ? ብሎ ጂያን ረጋ ብሎ ጠየቀው። እናትናት የነገረችኝ አለው ጂያን። እየተናደደ ነው ትክክለኛው ጊዜ እንዳልሆነ ያውቃል ይል። አባቴ ልታገኘው ሄዳ ነበረ። እናዚህ ግድ ውስጥ አባት አለበት አለችኝ። ምን ማለት ነው ሲሎ ነበረ። ታዲያ እውነት አደለም እንዴ ሻሂን? እያለ ጂያን ጠየቀ። አደለም፣ በፍጹም አደለም። አባቴ እንደዛ ያረግም። ይኸውልህ እሱ የሚያስቡ የሚገባውን ነገር ስለመውሰድ ብቻ ነው። ከዛ ውጭ ምንም ነገር የሚያውቀው ነገር የለም። እመነኝ እያለው ነበረ። እኔ ግን እንደዛ አልመስልም እያለኝ ነው። ታውቃለህ፣ ጎሳውን እሱ መምራት ይፈልጋል፣ ቀጠናውን እሱ ማስተዳደር ይፈልጋል። ስለዚህ ምን ታስባለህ? አለው ሻይን። ግራ ገብቶት እያየው ነበረ። የፈለገ ቢፈጠር አባቴ እንደዛ ያረግም። ነግሮኛል፣ ነግሮኛል ሲል ነበረ። አዎ እውነት ነው። እሱ እንኳን ሊሆን ይችላል፣ ሊሆን ይችላል ይላል ጂያን። ይኸውልህ፣ ጂያን አረገ ልንገረ፣ አባቴ ስላለው ነገር ምንም አያገባኝም፣ ግን አምነዋለሁ ሲል ነበረ። ስታስበው፣ ቆይ፣ እኔ ለእኔ ቀላል ይመስልሃል? ስማ፣ አልቦራ ማለት እኔ ያለ አልቦራ ማለት አንተ ወይም ካይረለ አልቦራ ማለት እኛ ነን። እሺ ሁላችን አንድ ላይ ነን። እኛ ነን እኛ ወንድማማቾች ነን። እኛ ነን አንድ ላይ ሆነን ቀጠናውን የምንመራው እኛ ወንድማማቾች ነን ሲሉ ነበረ። ወንድሜ ግን ይውልህ አባቴ ከጠላቶች ጋር የተባበረ እመነኝ እያሉ ነበረ። ያርግልህ። እሺ ጥሩ ጊዜ ነው የሚያሳየን ሁሉንም ነገር ይላል ጅን ጂያን። እርስ በርስ ወንድማማቾች እንደሆኑ እየነገራቸው ይህንን እንዳይረሱ እያስታወሳቸው፣ ድንገት ጠበቃው ኤሮል እየገባ ነው። ሲገባ አንድ ላይ ቁም ነገር እያወሩ ሳያቸው ሊወጣ ነበረ። ኤሮል፣ ናና እና ግባ፣ ችግር የለም ይሉታል። ኤሮል ወደ ውስጥ እየገባ ነበረ። ለሁሉም ድርጅቶች አሳውቃቸው ቀጥታ እኔ ማግኘት አለባቸው እኔን ማግኘት ካለባቸው ማለት ነው። ሌላ ችግር እንዲፈጠር አንፈልግም። ስራውን ከኛ ጋር መቀጠል ይችላሉ። ለማንኛውም እኔ የሆነ ቦታ ደርስ ብዬ እመጣለሁ፣ በቃ አንዳንድ ጉዳዮችን ልጨርስ ብሎ እየወጣ ነበረ። ሻሂን በነገራችን ላይ ለሌላ ቀን እንደዚህ ቢሮን በር ከፍተ እንዳገባ ብሎ ሄደ። እሱ ከሄደ በኋላ ካያ እንዲሁም ሻይን ብቻቸውን ቀሩ። አ ወንድሜ እያለ ካያ ሻይንን እያቀፈው ነበረ በሌላ በኩል አሊያ ወደ ካናዳ ቆንጽላ ቢሮ ከገባሽ በኋላ፣ ወይዘሮ አሊያ ያልሽ ነገር ገብቶኛል። ቶሮንቶ ከሚገኘው ማዕከላዊ ሆስፒታል ስራሽ እንደተቋረጠ፣ ኮንትራትሽ እንዳለቀን የነገርሽኝ ትክክለኛ ይላታል። አዎ አዎ አዎ እያለች ተመልሳለች። እንግዲህ ያው በእኛ በኩል ከዚህ በላይ ምንም የምናረገው ነገር የለም። ምክንያቱም አንቺ የችሎት ፕሮሰስ ሊንሽ ያለሽው እሱም ፕሮሰስ ጨርሽና የምናረገው ነገር ካለ ቀጥለን እናያለን፣ ይላታል። እሺ ልጅ ያው ፓስፖርቱ ጠፍቶበታል። ፓስፖርቱም ፎቶግራፍ አንስቸው ነበረ እና ለእሱ የሆነ ድጋሚ ፓስፖርት ማውጣት እንችላለን፣ አለችው እስቲ እንሞክራለን እንሞክራለን፣ እንደው ባይሆን እንኳን ጊዜያዊ ፓስፖርት ለ30 ቀን የሚቆይ ፓስፖርት ልንሰጠው እንችላለን፣ እስኪ ሊያው እያለ ተቀብሏት ፎቶን ያየዋል። አሁን ቀጥታ ጌጧ ልትሸጥ ወደ አንድ ጌጣጌጥ መሸጫ መጣች። የሚያማምሩ የጆሮ ጌጦች ነበሯት፣ እሱን ለመሸጥ ወደ ውስጥ ገባች። በቀላል ወደ ገንዘብ እየቀየረችው፣ ጃን ኢስታንቡል ደርሰዋል። ከከድር ጋር ሆኖ ተደብቆ እያያን ነበረ። ከዛ ከጌጣጌጥ መሸጫው ከወጣች በኋላ ከድረን በላንተ ተከተላት ነው የመጣውኝ ብሎት፣ ቀጥታ ወደ ጌጣጌጥ መሸጫው እየገባ ነበረ። ከዛም አልያ የሆነ ም ምግብ ነገር ትገዛና የሚበላ ነገር ቀጥታ በባህር ዳርቻ ላይ ሆና ትቀምጣለች። ቁጭ ብላ አልፎ አልፎ እየበላች ከዛ ቀጥታ ፊት ለፊት ለሚገኙት ወፎች እየመገበቻቸው እየሰጠቻቸው ሀሳብ ውስጥ ተውጣ ነበረ። ድንገት ጃን መጥቶ አጠገቧ እየተቀመጠ ነበረ። ከተቀመጠችበት ተነሳሽ፣ ገና አስታየ፣ ቁጭ ባይ፣ ቁጭ ባይ፣ ተረጋጋት፣ ትፍሪ፣ ትፍሪ፣ ችግር የለም እንደዚህ ስትሆኝ ወፎቹ ፈርተው ትተውሽ ይሄዳሉ ይላታል። እንዴት አገኘኝ ከም መጣ እንዴት መጣ እያለችው እሱን የነገረኝ ይላታል፣ ዞር ብሎ ወደ ከድር እየጠቆመ ከድርን አየችው። ከድር በረዥሙ ሰላም እያላን ነበረ። እሺ ምን ፈለግ? ጃን ሂድ ሂድ ብቃ ትሏለች። አልሄድም አልሄድም የትም አልሄድም። በነገራችን ላይ እንደዛ ይወረወረም፣ ይኸውልሽ አምዙ ቆያ እንዴ ብሎ ድጋሚ እየቆረጠ በደንብ እየወረወረ ነበር። ይልልሽ ስትወረውሪ ረዘም አርገሽ ወርውሪ፣ ከፍ አርገሽ እነሱ እንዲደርሱበት ይላታል። እሺ ኢስታንቡል ውስጥ እንዴት አገኘኝ? ኢስታንቡል ትልቅ ከተማ እኮ ናት ትለዋለች። ከዛ ጃን ትኩርሎ ያያታል። ታዲያ እንዴ ነው ወደ ቆንጽላ ቢሮ ገብተሽ ምን አሉሽ? ይላታል። ምን እሱን አታውቅም እንዴ? እዛ ምን ሰው የለም እንዴ? እኔ እኮ ሰው ያለ መስሎኝ እኮ ነው ትለዋለች። አይ አይ እኔ እንኳን የፈለገ እጄ ቢረዝምም እንደዚህ ነት ቦታ ላይ በፍጹም መድረስ አልችልም አላት። ከዛ አሊያ ግን ምን አገባ ምን አገባ ለምብ ይሄ ነው ምንነግረ ምን ይመለከታል፣ ስለኔ እያለችሁ ነው። ሁለቱ እንዲህ መጨቃጨቃቸውን ጀመሩ። በፍጹም እየተግባቡ አይደለም። ህይወቴን ያበላሻችሁት፣ ታስጠሉኛላችሁላችሁ፣ ህይወቴን አበላሻችሁት፣ ልጄን ቀማችሁኝ፣ ቤተሰቤን አጣወኝ፣ ስራዬንም አጣን ስትል በርግጥ ስራ እኮ እዚህም እኮ አለ፣ እዚህም እኮ ታማሚዎች አሉ እያላን ነበረ። ጃን ሂድ ሂድ፣ ከዚህ ጥፋ ጥፋ፣ አልፈልግም ስትለው ነበረ። ቁጭ ላይ መጀመሪያ በስነ ስርዓት እናውራ፣ ምን ችግር አለው እንዴ፣ እዚህም እኮ መስራት እኮ ትችያለሽ እያላን ነበረ። ስማ ቆይ፣ አንተ እንዴት ነው የምታስበው? ካንተ ጋብሬ እንድኖር ነው እንደ ሀሳብ እያለችው ነበረ። ከተቀመጠችበት ተነሳ። እንዳትከተለኝ፣ ከተከተልከኝ ፖሊስ ጠራለሁ አለችው። ጥሪያ አሪፍ እኮ ነው ፖሊስ ስለጣሪ ግን እርግጠኛ ነሽ? እንደውም ፖሊስ እኮ አንቺ ላይ ነው ጠረጣሪው የሚጨምረው። ምክንያቱም ከዚህ በፊት ኔ ለመጉዳት ሞክረሻል። ምን አሰብሽ ታዲያ ምን ይሻላል ሲላል ነበረ። ታዲያ ለምንድነው የምትከታተለኝ? ተወኛ። ታዲያ ተወኝ። ምንድን ነው አንተ ለምን ደሮ አተወኝ በቃ አልፈልግም፣ አልኩ እኮ አልፈልግም። አንተ ቆይ እንዴ ላግባሽ ላግባሽ የምትለኝ ፍቅር ይዞ ነው የምር አለችው። የምን ፍቅር አ እንደዛ የሚባል ነገር የለም ይላታል። ታዲያ እንዴ ነው በአምስት ሰከንድ ውስጥ አለችው። ፍቅር በአምስት ሰከንድ ውስጥ ይሆናል አላት። አዎ አዎ፣ አምስት ሰከንድ በቂ ነው እያለ ነበረ። ሴተኛው ፍቅር ነው የምታወሪው፣ ፍቅር እኮ አንድ ሰው ሙሉ ልቡን መስጠት አለበት እያላን ሊነግራ ሞከረ። ዞር በልሷ ምትላትን ሴት፣ ሂድና ሌላ ቦታ ፈልግ፣ እኔ አያገባኝም እያለችው ነበረ። ታዲያ ልትሄጂ ነው ይላታል። ምን አገባ ምን አገባ፣ ተመለስ ወደ መጣበት ብለው ቶሎ ቶሎ ትራመዳለች። ጃን እንዲ ፈጥና ስትራመድ ቆሞ እያያ ነበረ ሊከተላት። ከዛ ቀጥታ ወደ አንድ ሆቴል መጣች ወደ አንድ አልጋ ማረፊያ እየገባች ለአንድ ምሽት አልጋ ፈልጌ ነበረ እያለች ነው። ከዛ ገና ሂሳብ ልትከፍል ነበረ ድንገት ጂያን መጣ። ነይ ዚ ቆይም እዚህ አትቆይም ለ የተሻለ ቦታ ውስድሻለሁ ሻለሁ እያለ ነበረ ጂያን። ልቀቅኛ ያገባ ማያገባም ትሏዋለች። አለ ባክሻ ትርቂ ነይ እንሂድ እያላ ነው ጂያን። ገንዘብ የለኝም ባክቶወኝ ስትለው ችግር የለም እሱ ይሸፈናል ችግር የለም ይከፈላል እያላት እጇን ይዞ እየወጣ ከድር ይከተለዋል። ከዛ ቀጥታ ወደ አንድ ከፍ ያለ ሆቴል ይዟት መጣ። ወደ ውስጥ እየገቡ ነበረ። ገንዘብ አለኝ ብላን እንግዲህ ትከፍላታለህ እያለች ወደ ውስጥ እየገባች ነበረ። ከዛ አልጋ ያዘች። ከዛ ወደ ሊፍቱ እየቀረበች እያለ ጂያንና ከድር ይከተሏታል። ከዛ አብረዋት ተሰለፉ። እናንተ ወዴት ናችሁ? ስትል እኔና እሷ አልገያዝ ነው አንቺ ያልሽበት ወለል ላይ ነው ግን የተለያየ ክፍል አላት ጂያን። ከዛ ፈጥና ወደ ሊፍት ገባችና ቶሎ ብላ በሩን ዘጋችባቸው። ቶሎ በሩ እንዲዘጋ ካረገች በኋላ ጂያን ፈጣሪ ቤትግስቱን ስጠኝ እያለ ነው። እሷ ወደ ክፍሏ እየገባች ነው። በሌላ በኩል ማታ ላይ ህፃኑ ጃን ከአያቱ ሰዳከት ጋር ቁጭ ብሎ እራት እየበላ ነው። ካያ መጣ። ካያ ሲመጣ አጎቴ ካያ ብሎ ጃን ሮጦ ሰላም እያለው ጃን፣ ለሌላ ቀን ግን ምግብን ሳጨርስ ከምግብ ላይ መነሳት አትችልም፣ ትላለች አያቱ ሰዳከት። ናናና ተቀመጥ፣ ተቀመጥ፣ ተቀመጥ የእኔ ልዑል እያለ ካያ ህፃኑ ጃን አስቀምጠው፣ አጎቴ ካያ፣ አጎቴ ጃን ግን የት ሄዶ ነው ዛሬ አላገኘሁትም እያሉ ነበረ። አዎ የት ሄዶ ነው፣ ጃን የት ሄደ በማለት ሰዳከት ጠይቃለች። ያው ወንድሜ ኢስታንቡል ሄዷል። ኢስታንቡል ሄደ እኮ አለ ሰዳከት ክቡ ነበረ ያለችው ምን ምን ምን እንዴት እንዴት ሆኖ ስት ነበር እንዴ? እማዬ ሊያገኛት ካናዳ ድረስ ስትሄድ ሊሸኛት እያለ ህፃኑ ጂያን ጠየቀ። አዋው እንደዛ ነው፣ እንደዛ ነው እያለ ካያ አንገቱን እየነቀነቀ ይመልሳል። ሰዳከት ይህን ጊዜ ተናዳ ከተቀመጠችበት ስትነሳ፣ አያቴ ምግቡ ሳያልቅ ከጠረጴዛ ላይ መነሳታች እያለ እሱም ይናገራል። ካያ እንዲሁም እነ እሞ እየሳቁ ነበረ። ሰዳከት በጣም ነበር የተናደደችው። ቶሎ ብላ ስልኳን ከቤት ውስጥ አወጣችና በፍጥነት ወደ ጂያን እየደወለች ነበረ። ጂያን ስልኩን አነሳ። ጂያን ቶሎ ብላ ተመለስ ወደ ቤት ቶሎ በል ተመለስ አለችው። ማዬ ቆያ እንደ ይላታል በጣም ትልቅ ስህተት እየሰራ ነው ያለው። ይኸውልህ ያች ልጅ በጣም ድፍረት እያገኘች ነው፣ የፈለገችውን ነገር እየሰጣት ነው ጂያን፣ አባክተው ይቅርብ ታው ትቅርብ እያለች ነው እማዬ። ይኸውልሽ እያለ ጂያን ስማኝ አንድ ጊዜ ስትለው፣ እማዬ ስልኩን መዝጋት አለብኝ፣ እኔ አሁን ራቆቴ ነኝ፣ እና አየር ማቀዝቀዣ አለ፣ እሱን ማጥፋት አለብኝ፣ ልብሴ መቀየር አለብኝ፣ በጣም እየበረደኝ ነው በቃ ብሎ ስልኩን ዘጋው። ሲዘጋው ስልኩን ጆሮ ላይ ራቆቴ ነኝ ብላ ገርማት ራሷን እየጠየቀችው ነበረ። አሁን አሊያ እራት ልትበላታች ወርዳለች። ብዙም ሳይርቅ ከድርሱን ቢሆን ራት እየበላ እያያን ነበረ አሊያ ምግቡ አልበላለች ብሏት፣ ዝም ብላ ነው የምታስበው። ልጇ ናፈቃት፣ ዞር ብላ ከድርን ታየዋለች። ጂያን ብዙም አልቆየ መጣ። ከክድር አጠገብ ተቀምጦ ዝም ብሎ ይመለከታት ጀመረ። አሁን አሊያ ልጇ እየናፈቃት ሲመጣ የእሱን ፎቶ እያየች ነበር። የስልኳ ስክሪን ሴቨር የሆነው ልጇ ነው። የልጇ ፎቶ ዝም ብላ እሱን እያየችው ታለቀስ ጀመረ። በአንድ በኩል ህፃኑ ጂያን እየተጫወተ ነበረ። ስልክ አለው ተደወለ። ቀጥታ እናቱ ነች የደወለችለት። ሄሎው ማዬ ብሎ ስልኩን አነሳው። ከዛ በኋላ እማዬ ኢስታንቡልን ያለሽው አጎቴ ጂያንም እያገዘች ነው አለ ቅድም እኮ አጎቴ ካያ ነገረኝ፣ እያላን ነበረ። አዎ የኔ ልጅ ትለዋለች። ትኬት ገዛሽ እንዴ ትኬት ገዛለሽ ገዛችሁ እያለ የጠየቃት፣ ድንገት ሰዳከት ብቅ አለች። በጥንቃቄ ታዳምጥ ጀመረ። አዎ ገዝቻለሁ የኔ ልጅ ገዝቻለሁ ትላታለች። እማዬ እሺ በቃ ስነቃ አጠገቤ ብትሆኝ ደስ ይለኝ ነበረ እያላት፣ ድንገት ሰዳከት መጣች። ሰዳከት ትመጣና ስልኩን ከጆሮ ላይ ነጠቀቸው። ስትነጥቀው እንዴ አያቴ ስልኩን ስጭኝ፣ ከእናቴ ጋር እያወራሁ ነው ብሎ ሲያወራ፣ አሊያ በስልኩ ውስጥ ድምፁ ሲሰማን ነበረ። ሰዳከት መታ እንደ ወሰደችው ገባት። አያቴ እባክሽ ስልኩን ስጭኝ እያላት ሂድ ተኛ ተኛ እሞ አስተኙት በቃ ከዚህ በላይ መቆየት የለበት ስትል በአንድ አሊያ እያበደች ነው። ጂያን ምን ሆና ነው ብሎ ገርሞት ይመለከታታል። በአንድ በኩል አሊያ ወይዘሮ ሰዳከት ልጄን ላናግረው እባክሽ፣ እንደዚህ አታርጊ እባክሽ እያለች አልነበረም። ከአሁን በኋላ አንቺ ልጅሽም በፍጹም አትገናኙ እሺ፣ ለልጅሽ አታስፈልጊ ምንም አሰር የለትም ብላ ስልኩን ዘጋቸው። አሊያ ልታብድ ደረሰች። ጸጉሯን ይዛ ግራ ገብቷት ልታለቅስ ደርሳ ድንገት ጂያኑ ርሷ ሷ ብቅ እያለ ነበረ። አሊያ አሊያ ምንድን ነው ምንድን ነው ተረጋጊ፣ ቆያንዴ ቆያንዴ ምንድን ነው እያላልነበረ ምን ላርጋችሁ ቆይኔ ምንድን ያጠፋሁት ያገኛል ልጅን እንኳን በስልክ ማናገር አልችልም እንዴ? ምን አይነት ጭካኔ ነው? ምን አይነት ጭካኔ ግን እናንተ የተላበሳችሁት ስትለው፣ ምንድን ነው ምን ተፈጠረ እያላት ነው። ዝም ብላ እያለቀሰች ሆነም ቢሆን ታሳፍራላችሁ ስትለው፣ ቆሞ እያያት ትታው ሄደች። አለ ቆያ እንዴ ቆያ እንዴ እያላት እሷ ግን እየሰማችው አይደለም። ትታው ትሄዳለች። ከዛ ከድርን ተከተላት እያሉ ነበረም፣ ከድር ይከተላታል። ስልኳን ጭምር ጥላ ነበር ሄደችው። ስልኳን አንስቶ ሲመለከተው ስክሪን ላይ ዋና ፎቶ ያደረገችው የልጇን ፎቶ ነበረ። ጂያን እያሳዘነችው ነው። ከዛ ቀጥታ ወደ እናቱ ደወለ። እማዬ ስልኩን ከጂያን ጋር አገናኘኝ ባክሽ ፈልጋለሁ ሲላል ነበረ። አአ ተኝቷል፣ አሁን ተኝቷል። አሁን መደወል አትችልም። ስማ ምንድን ነው ያቸው ልጅ ቆይ የምትፈልገው ካንተ ምንድን ነው ሀሳበ አለችው። እማዬ ይኸውልሽ እሷ እኮ ልጇን ማናገር ብቻ ነው የምትፈልገው። ልጇን ማናገር ብቻ በፈጣሪ ነው ስም ነው የምጠይቅሽ። እባክሽ እንደዚ ነገር ማድረግ አቁሚ። እሱ ልጅ ነው ገና። እባክሽ እንዴ እናት አይደለሽ እንዴ አንቺ። ይህ ስሜት ልትረጅ ይገባል አላት። ስማ አሁን እሱ ተኝቷል። ሌላ ምን የምታደርገው ነገር የለም። በቃ ነገ ትደውልለታለ በማለት ስልኩን አቋረጠቸው። ህፃኑ ጃያን ቀን በጣም እየተጨነቀ መጣ። እናቴን ካላናገርኩኝ እያለ እነ እሱን ለማስተኛት ሲታገሉ ነበረ። አሊያ ግን የልጇ ጉዳይ የፓስፖርቱ ነገር ሁሉ ነገር ተደራረበባት። ሁሉም ነገር በላይ በላይ ሲደራረብባት በጣም ትጨነቅ ጀመር። ቀጥታ ወደ አንድ ባር መጣች። ቁጭ ብላ ስትጠጣ ነበር። ቀዳው ቀዳው ቀዳው ትለዋለች፣ ሲቀዳላት ወስዳ ትጨልጠዋለች። ድጋሚ ታስቀዳለች፣ ትጠጣለች። ከዛ ቀጥታ ከድር ደወለለት። ወንድሜ የአሊያ ሁኔታ ጥሩ አደለም፣ የሆነ ቦታ መጣለች፣ መምጣት አለብህ አለው። በቃ መጣው መጣኝ ብሎ ጅያን እየወጣ ነበረ። አሊያ አሁንም እየጠጣች ነው። ጅያን ብዙም አልቆየ መጣ። ያለማቋረጥ እንዲህ እየጠጣ ሰጣች በርቀት ገርሞት እያያት በቃሽ በቃሽ ይላ አቀርበው ምን አገባ ዞር በል እዚህ የምትመጣለ እንዴ አለች። ዝም ብላ እየጠጣች አሊያ በቃሽ ብዙ ጠጣሽ እኮ እያለ ነበር። አያገባም አሁንም ጠጣለሁ ምን አገባ ከፈለግ ጠጣ አንተ ትለዋለች። ከዛ እሱ በቃሽ በቃሽ ያምሻል እያል አይመለከትም ትለዋለች። ከዛ ዝም ብላ እየጠጣች ከዛ እሺ ቢያንስ እንሂድ በቃሽ ይበቃል ተኝ እሺ አላት። ጭንቅላቴ ማሰብ አላቆምም እናንተ እንዴት በልጅ ትጨክናላችሁ? ምን አይነት ሰብእና የተላበሳችሁት ተአምረኛ ፍጡራን ናችሁ ምን አይነት ሰዎች ናችሁ? እያለች ዝም ብላ ስጠጣ ሰጠጣ ነበረም እሺ በቃ ነሽ እያለ እያባበለ እንድትነሳ አረገ መራ ምድሉ ከበዳ ለቀቀኛ ያገባም ትለዋለች። ከዛ እሱን ትታው እዛው መጠጥ ቤት ውስጥ ከሚጨፍሩት መሀል እየገባች ነው። ወደ ውስጥ ገብታ መጠጧን ይዛ አብራቸው እየተወዛወዘች ጭንቀቷን ያለባትን ስትረስ እንዲህ ስትወጣ እያያት ገርሞት ነበረ። ጭንቅ ብሏታል ትንሽ ጊዜ ሰጣት ከዛ ማል መሀል ላይ ልትጣላ ነው ነው በቃሽ በቃሽ ኒድኒድ እያላን ነው ከሆኑ ወንዶች ጋር ልትጣላ ነው። የበቃ በቃ በቃ በቃ እያለ እያባበለ ይዞ ቀጥታ ይዟት እየሄደ ነበረ። ከድር ደግሞ ከወንዶቹ ጋር ልጅቷ ትንሽ እየሆነ ነገር ነገር አለባትና ተረጋጉሽ፣ ችግር የለም ችግር የለም፣ ሰሞኑን ሁኔታዋ ጥሩ አልነበረም ብሎ በቃ ብሏቸው አረጋግቷቸው ሁኔታው ሄደ። ጂያን በአንድ በኩል እሷን ይዟት ወደ ሆቴሏ መጣ። ሄደች ሄደችና መራመድ ከበደት የሆነ ሰዓት ላይ እሱ ከዛ ያቀፋን ነበረ። ከዛ በሩን አስከፍቷት ወደ ውስጥ ገቦ አልጋ ላይ እያስተኛል ነበረ። ከዛ አልጋ ላይ ገና ጋደም ከማለቷ ልጄ ልጄ እያለች አሁንም በተደጋጋሚ እየተጣራች ነበረ። ከዛ ቀስ ብሎ ጫማን አውልቆላት የሆነ ብርድ ልብሱን ነገር አድርጎላት ከዛ የሸጠችውን ጌጥ አጠገቧ አስቀምጦ ትቷት

በሌላ በኩል ደሚር በጠዋት ወደ ፍቅረኛው መቃብር ጋር መጥቷል። ወደዛ ቦታ መጥቶ እየጸለየ ድንገት ደግሞ በአንድ በኩል ሰዳከትን እየመጣች አያት። እየመጣች ቀጥታ ወደ ውስጥ ገብታ ውሃ እያጠጣች የልጇ መቃብር ላይ ጸሎት እያደረገች ነበረ። ሁሉም ጸሎት እያደረገ ድንገት ደሚርና ሰዎቹ መጡ። ወዲያው የእሱ ሰዎች ሽጉጥ እያነጣጠሩ አአ መልት ታደረጉ ደግሞ መጣችሁ እያለ ነበረ። ይህን ጸሎት ሲበጠብጠው የነበረው ሰዳከት ጸሎቷን አላቋረጠችም። የእሷም ሰዎች ሽጉጥ ደቅ ነዋል። እንዲህ ተፋጠው እንዳለ አንገት ጸሎቷን ጨረሰች። ፈጣሪ ነፍስን ገሃነም የወርውረው እድሜ ልክን ተሰቃይ ደሚር ባይባርስ ትሏለች። ያሰቃየዋ ያሰቃየው ደስተኛ ነኝ። በጣም ተዘጋጀች አሉ። በነገራችን ላይ ግን ዋናው ነገር አንቺ እዚህ ምድር ላይ ህይወት ሲወሉ ነብሻል። ዋናው ነገር ሰዳከት አይደል እንዴ? ምንድን ነው ደግሞ? ለታችኛው ለሲሆን ተዘጋጅተሻል ይላታል። ሰማንያንተን ማስፈራሪያ የምሰማ ይመስልሃል? አለችው። ኧረ ማስፈራሪያ እያለ ነበረ። ይሁል አድርገ ልንገር ስትለው፣ ኧረ ቆይ እኔ ልንገርሽ አሊያ አለችልኛውንማ። አልፈራም ሼዳን ጂያን ገና እንዳገባት ሞተች አለ። ግን እንደዛረለች አሊያ ኢስታንቡል ሄደች ተከትሏት ሄደ። ልጅሽ ገና ካሁኑ እየተልፈሰፈሰ ነው። አይ አይጂያን አይጂያን እውነት እሱ ነው አልቦራን የሚመራው። ግን በቅርቡ ሰርግ ጠብቃለሁ። አው እንዴት እንደምደንስ እንዴት እንደምወዛወዝ። ጌቱን ግን አዘጋጅተሻል? አዎ ማዘጋጀት አለብሽ ማዘጋጀት አለብሽ። ለማንኛውም ወደ ቤቱ ትግባ። ከዛ እሷ ምርጥ የእኔ ሰርጎ ገብ ሰላይ ትሆናለች። ደሚር ሁሌ ከጎኗ ነው። ከዛ ያንን ትልቅ ቤት እላይሽ ነው የማፈርሰው ሲላን ነበረ። ስማ የእኔ ቤት በቆሻሻና በአሸሯር ለሚትሰሮች እኔ እንዳንተ ደካማ አይደለውም በአንድ ሴት ምክንያት ቤቴ የሚፈርሰው አልቦራዎችን በጣም ተነቃቸዋለ። ምንም በራስ ማሰብ የማችል፣ በራስህ መንቀሳቀስ የማትችል ከአንዲት ሴት ጀርባ ያለ ዝም ብለህ እኔን የምታስፈራራኝ ፈሪ፣ ቦቅባቋ ፍጡር ነህ ስትለው ተደናግጦ እያያን ነበረ። ትቷት ሄደ። ሰዳከት ድንገት ተደወለላት ህፃኑ ጂያን ታሟል የሚል ነበረ። ቶሎ ብላ በፍጥነት መኪና ውስጥ ገብታ ከሰዎቿ ጋር እየተመለሰችው ነበረ። አሊያ በጠዋት ከእንቅልፏ እየነቃች ነው። ትንሽ ራስ መጣት ነገር ይዟን ነበረ። እያቀሰተች ተነሳች። ጫሟን እያደረገች ነው። ከዘዞሩ ስትል ድንገ ጌጡን አየችው። ስትከፍተው ራሱ ነው። ደነገጠች። አይ እያለች ጃን እንደገዛው ገብቷታል። ጫሟን አርጋ ቀጥታ ልትወጣ ነው። ከዛ እየወጣች እያለ ጃን በርጋር ቆሞ እየጠበቀ ነበረ። ምንድን ነው እዚህ ያድርኩት እንዳትለኝ። ምን ታረጋለህ እዚህ ጋ ትሏለች። ካሜራ አለኝ። ችግር የለም እንደገና ከድር ይነግረኛል። እሺ ታዲያ ወዴት ነው እያለ ነበረ። ወዴት ነው ስትል፣ ስማ ይሄ ደግሞ ምንድን ነው ብላ ጌጡን አውጥታ ሳየችው፣ መንገድ ላይ ነበር ያገኘሁት። ያዥው ዝንብ ይጠቅምሻል ጠቅምሻለሁ ብዬ እኮ ነው ያንቺ አይደለ እንዴ አላት አይ ብላ ቀጥታ ወደ ኪስ ውስጥ ከተተችው እንዴት ነው አሁን ደህና ነሽ አይደለ የመቀለሻሽ ስሜት ምናምን የለውም አላት ትንሽ ራሴን እያመመኝ ነው አለችው ከዛ አዋው በጣም ብዙ ስትጠጪ እንደዛ ነው ከዚህ በኋላ ብዙ አትጠጪ አላት አንተን ሳይ እኮ ነው ራስ መታት የሚነሳብኝ አለችው ይሄ ይሄ ጀመረሽ እንሂድ እንሂድ እሺ በያኔ ትኬት እንቁረጥ እያለ ነው ወዴት ነው የምንሄደው የት ነው ትኬት የምንቆርጠው አለችው ወደ መጣንበት ነው የምንመለሰው ከድር በርጋ እየጠበቀን ነው አናርፍድ ፕሌኑ እየጠበቀን ነው አላት ሌላም ብዬ ነው ከአንተ ከምመልሰው ማን ነው መለሳለሁ ያለው አለችው አብረን መመለስ አለብን ፈጣሪ ወይ አትድረቂ አላት እንዴ ቅ ፕሮጀክት ውስጥ ነው እንዲህ ያለሁት። አልመለሰም አልኩህ እኮ ስትለው ድንገት ተደወለለት። ሄሎ አቤት ሙዛፈር እያል ነበረ። አስቸኳይ ነው ወንድሜ ጃን አረፃኑ ጃን ታሟል እያሉ ነበረ። ምን እያለ ደነገጠ። ከዛም ለአሊያ የነገራት በፍጥነት ሁለቱም ከሳተቶች በኋላ ተመለሱ። ቶሎ ብለው ከመኪና ወረዱ። ቶሎ ቶሎ እያለች እየተራመደች ደረጃውን እየወጣች የቤታቸውን ፍለፊት ሰዳከት ቆማ ነበረ። ዛሬም አላስገባሽም ልትላል ነው። ነገር ግን ጃን ከኋላው ነበረ። ዞር በይ ዞር በይ ልገባ ነው ትላለች። አሊያ ወደፊት እየመጣች አላስገባሽም ትላታለች ሰዳከት። ወዲያው ነበር ጃን አሊያን እየገፋ ጥፋት ግቢ ጊቢ ይላታል ሁለቱም ተያይዘው እየገቡ ነው አሁንም ቢሆን ሰዳከት የአሊያና የጃን ነገር ከአቅሟ በላይ የሆነ ነው በተለይ ደግሞ ልጇን ጂያንን ከእጇ እያመልጣት ከእጇ እየወጣ አይነት ስሜት እየተሰማ ነው ህፃኑ ጃን ታሟል አጠገቡ ካያለ ቅጥሳ ዶክተርም ተጠርቶ ነበረ ሁኔታውን እየመረመረው ድንገት አሊያ መጣች አሊያ መታ ልጇን እያቀፈች ነው ትንሽ አሁን ራስ ምታቱ ተመልሶለታል በአንድ በኩል ደግሞ ዶክተሩ እንዲህ ብታደርጉ እንዲያ ብታደረጉ እያለ ኡሙ ደግሞ መስኮቱን ከፍቼ እኮ ብርድ መቶት ነው ትላለች ወዲያው አሊያና ጃን ተናደው ያየዋታል ለምን ለምን ለምን ከፈታችሁ ብሎ እየጠየቀ ነበር። ቀርበው ለምን ሲላት አትናደድ አጎቴ፣ እኔ ነበርኩኝ ያኔ በቃ አያቴ ስልኬን ስትነጥቅብኝ መስኮቱ እንዲከፈት የጠየቅኩት እያል ነበረ። በቃሽ፣ ውጭ ናውራ ተባብለው አሊያ እንዲሁም ዶክተሩ ወጡ። ጂያንም አብሯቸው ነበረ። ወጥተው እንግዲህ ስመጣ ትኩሳቱ ያስፈራ ነበረ፣ አሁን ቢያንስ ቀዝቀዝ ብለዋል እያለ ነበረ። እንዴት ነው ሁኔታው? ልክ ነው ግን ሌላ ተጨማሪ ምርመራ አያስፈልገውም ትላለች አሊያ። ዶክተሩ ግራ ገባው። በነገራችን ላይ ዶክተር፣ እሷም ዶክተር ናት ሲለው ነበር። ገባኝ ገባኝ። አሁ ለአሁኑ ደህና ነው ደህና ነው። ችግር ካለ አመጣለሁ አለ። ከዛ በዚህ ሁኔታ አሸኝተው እየደ ነበረ ከዛ ድንገት ጃን እናቱን እያገኘን ነበረ። ማዬ ምን ማለት ነው ከልጅ ስልክ መንጠቅ ማለት እስኪ ንገረኝ። ምን ማለት ነው እሱ እኮ እናቱን አንድ ጊዜ ስልክ አናግሮ ከነበር እመተኛቱ ይፈልጋል ሌላ ነገር እኮ አደለም እናት አርልሽ እንዴ እንዴት ነው እንደዚህ ልጅ ላይ መጨከን ይቻላል ደግሞ ለምን ስዋሸሽኝ አላት አልዋሸሁም ግን ማድረግ የነበረብኝን ነገር ነው ያደረግኩት ትለዋለች እማዬ ቆይ ለትንሽ ልጅ ማዘን ከበደሽ አላት አንተ ልጅ በቃ እኔ በዚህ ሁኔታ ውስጥ ሆኜ ሳዩ በጣም ነው ልብ የሚጎዳው እባክ እንደዚያ አትበለኝ አለችው በአንቺ ምክንያት እኔ ታመማዩልሽ ይሄ ልጅ የአሊያ ልጅ ነው የአሊያ ልጅ ነው እናቱ ናት ይግባሽ ሲላት እንዲህ በጨካኔ ሲያወራ ተናዳ እያየቸው ነበረ ምንም እንደማታመጣ ሲገባት ዞር አለች አሊያ እንኳን በርጋር ቆ ስታያቸው ነበር። ፈጣሪ ትግስቱን ስጠኝ ብሎ ዞሮ ቆሟል። ከሀያ ወደ እሱ እየቀረበ ነው። ሁለቱ አንድ ላይ ያወራሉ። ከዛ ድንገት እሷ መታ ለልጇ ሽሮፕ ነገር እየሰጠችው ነው። ቀጥሳ መድኃኒቱን እየሰጠችው እንቅልፉን እያስተኛቸው ድንገት ጃን መጣ። ጃን መቶ አብሯቸው እየተሳሳቀ በማል አሊያ በተደጋጋሚ ዞር ብላ ታየዋለች። ከዛ በመጨረሻም ጃን ትቷቸው ወጣ። ጠዋት አሊያ አብራው ነበረ ከጃን ጋር ያደረችው። ከዛ በጠዋት የምታስበው ነገር ብዙ ነው፣ ግራ ገባት። በእርግጥ የጃን የትዳር ጥያቄ ብቀበለው ምን ይመጣል ብላ አሁን ያለባትን ነገሮች ማሰብ ጀመረች። ከዛ ጣቷ ላይ ያለውን ቀለበት ልታውልቀዋለችና ፈልቅቃ፣ ከዛ ደግሞ ለመተውም ታስባለች። ከዛ በቀጥታ ወጣች። እየወጣች እያለ ሰዳከትን አገኘቻት። ሰዳከትን ስታገኛት ወዲያው ነበረ እዚህ መቆየት የለብሽም ከዚህ በኋላ ጠረግ ብለሽ ነው መሄድ ያለብሽ ስትላት የነበረው አ በቀላሉማ፣ ከዚህ አልወጣም አልሄድም የትም የለኝም አለቻት። ምን ማለት ነው ስትል ነበረ ሰዳከት አሊያ እዚህ ለመቆየት ታስብ ያለው እያለች ነው። እንዴት ሆኖ በምን አይነት መንገድ ብላ ሰዳከት ጠየቀች። እሱ እንግዲህ እያለች ነበረ። በድንገት ጂያን መጣ። ጂያን አንድ ጊዜ ላናግረ እያለችው አሊያ። ጂያን እች ልጅ ተከተላት፣ የትም እንዳትሄድ፣ የትም እንዳትሄድ ትለዋለች። ጂያን ናኒት እያለች አሊያ ጠይቃለች። ጂያን አብራት እንዳትሄድ ብላ ሰዳከት ጠይቃለች። ጂያን ገን ይህን ልሽ ብሎ ከአሊያ ጋር እየሄደ ነበረ። ሰዳከት አይን ውስጥ የሚታየው ኃይለኛ የበቀል ስሜት ነው። በጣም ተናዳለች። በአንድ በኩል ጂያን እንዲሁም አሊያ ከረዥም ጉዞ በኋላ ቀጥታ ወደ አንድ ቦታ መጡ። ቅልል ወዳለ በራ ብቻቸውን ከመጡ በኋላ እሺ ተናገር፣ እየሰማሁሽ ነው ይላታል። ጥሩ እንግዲህ ጋብቻው የወረቀት ብቻ ይሆናል። እሺ ትክክለኛ ባልና ሚስት አንሆን ነው። ይወለ አንተ ማያገባ እኔም ማያገባኝም ብዙ ነገሮች አሉ ጣልቃ ገባ ምንም አይመለከትም። ትምህርት ቤት ልጅ ይማራል። ዴኒስ ይገባል ይወጣል፣ እንደፈለገ ይሆናል፣ እኔ እስከፈቀድኩለት ድረስ። እኔም ስሬን እሰራለሁ፣ እዚሁ እንቀሳቀሳለሁ፣ እሱንም እሰራለሁ፣ ምንም አይመለከትም። ዴኒስ 18 ዓመት ሲሞላው በራሱ ፈቃድ መሄድ ከፈለገ ይሄዳል። ያኔ እኔና አንተ ይለይልናል ማለት ነው። እኔና አንተ በፍጹም ላይ መሆናችን ይቆማል ማለት ነው አለችው እንዲህ ስትለው እሺ ያስማማኛል ጥሩ ነው እያላን ነበረ በዚህ ሁኔታ በዚሁ ስምምነት እንደምትጋባ ነገረችው እሱም እሺ እሺ እሺ እያለ ሀሳቡን እየተቀበላን ነበረ ጭንቅላቱን እየነቀነቀ እያለ ድንገት የተኩስ ድምፅ ተሰማ ጃን ክው ነበር ያለው ድንገት ይህ የተኩስ ድምፅ ሲሰማ አሊያ ባንዴ ዝልፍልፍ ነበር ያለችው አሊያ አሊያ ምንድን ነው ቆይ ቆይ ቆይ አንዴ አሊያ እያላት ዞር ሲል እናቱ ሽጉጡን አነጣጥራ ነበረ ሰዳከት በጀርባ በኩል ነበረ አሊያን የመታቻት አሊያ ራሷን ስታለ ጂያን እምባ የተናነቀው እናቱን ያያታል። አሊያንም እንዳትወርቅ ደግፏን ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ወንድ ክብሯን ተመልካቾች፣ ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።